ያለን ወይ ደግሞ እግዚአብሔርን በዚህ መልክ ሲያየው እንመለከታለን። እና ምንድነው ቁጥር አምስት ላይ ይሄንን ያየውን እግዚአብሔርን ቁጥር አምስት ላይ እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሱን እግዚአብሔርን ስላየው ጠፍቻለሁና ወዮልኛለሁ ይላል። እና ካየው ክብር የተነሳ ዮሐንስ ራእይ ምዕራፍ አራት ቁጥር አንድ እስከ ስምንት ላይ በፍጥሞ ደሴት ላይ እግዚአብሔር ለዮሐንስ ሲገለጥ እንደ ሞተ ሰው እንደሆነ ሁሉ እዚህ ጋራም ደግሞ ኢሳያስ በቃ ወየው ጠፋው ማለት እግዚአብሔርን አይቻለሁና አልተርፍ አልችልም ከምኑ የተነሳ ከክብሩና ከቅድስናው የተነሳ ብሎ በጣም በጩኸት ሲናገር እንመለከታለን። ሆኖም ግን ፖይንቱ ለመናገር የፈለግኩት ወዲያው ሱራፌል እየበረረ መጣና ያየኸው ክብር ልትሞት ሳይሆን፣ ያየኸው ክብር የሆነ ተልዕኮ በሕይወት ላይ ይዞ መጥቷልና አትፍራ ደግሞ ሲለው እንመለከታለን። እና ሱራፌል ለመጀመሪያ ጊዜ በዚህ መጽሐፍ ላይ ብቻ ነው የተጠቀሰው። ሌላ ብሉይ ኪዳን ላይም አዲስ ኪዳን ላይም ሱራፌል የሚለውን መልአክ አላየሁም። እነሆም ይህ ከንፈሮችን ነክቷልና በደልህ ከአንተ ተወገደ ኃጢአትም ተሰረየልህ አለኝ። ቁጥር ስምንት እዚህ ውስጥ የሆነ ድምፅ መጣ፣ የጌታን ድምፅ ማንን እልካለው ማንስ ይሄድልናል ሲል ሰማሁት የሚል ቃል እናገኛለን እና እግዚአብሔር በዚህ ደረጃ በጣም በሙላት ማለት

በዚህ ልክ ደግሞ በመጀመሪያ ጊዜ እንዲያውም ከብሉይ ኪዳን ነቢያቶች ትልቁ ነቢይ ወይ ደግሞ ትልቁ የእግዚአብሔር ሰው ነው፣ ኢሳይያስ። ስለዚህ ሰባኪ ነው። የእግዚአብሔርን ክብር በሙላት ያየ ሰው ነው። በዚህ ክፍል ላይ ግን በጣም በተለየ መንገድ የእግዚአብሔርን ክብር ፊት ለፊት ያየ ሰው ነው፣ ኢሳይያስ። ነገር ግን የእግዚአብሔርን ፊት ለፊት ማየቱ ብቻ ሳይሆን ፊት ለፊት ማየቱ ብቻ ሳይሆን እግዚአብሔር ኢሳይያስን ፊት ለፊት የተተገለጠለት ትልቁ ሀሳብ ማንን እልካለሁ? ማንስ ይሄድልናል? የሚል ሀሳብ ያለው ያለውን ኢሳይያስ በነበረበት ጊዜ እነዚህ ህዝቦች ወረድ ብላችሁ ስትመለከቱ እግዚአብሔርን የሚያውቁ ልባቸው ግን ያደነደኑ፣ እየሰሙ የማይሰሙ እያዩ የማያዩ እውርነት ወይ ደግሞ መንፈሳዊ ድንቁርና ውስጥ የገቡ አይነት ህዝቦች ናቸው። ስለዚህ የነዚህ ሰዎች መጥፋት እግዚአብሔርን ደስ አላሰኘውም። ስለዚህ እነዚህን ሰዎችን ለመመለስ እግዚአብሔር መልክተኛን ፈለገ። መልክተኛን እግዚአብሔር ሲፈልግ ማንን እልካለሁ ብሎ ሲያስብ ኢሳይያስ በዚህ ስፍራ ላይ ኖ የምላክል እኔ ነኝ እኔ ላከኝ ሲል ደግሞ እንመለከታለን። ትዚላቸዋል እግዚአብሔር ሰውን መፈለግ የጀመረው ዘፍጥረት ምዕራፍ 3 ቁጥር 10 ልክ አዳም ከፕሮግራምና ከአውትላይን ወይ ደግሞ ከመስመር ውጭ ሲሆን እግዚአብሔር አዳምን ፈልጎ ከመስመሩ ውጭ አጣው እና አዳም ሆይ ወዴት ነህ የሚል ድምጽ በነበረበት በኤደን ገነት ውስጥ መጣ። ተመልከቱ። ስለዚህ ያ በዘፍጥረት ሶስት አስር የጀመረው ሰውን ፍለጋ የቀጠለው የእግዚአብሔር ሀሳብ አሁንም ድረስ ስለሚጠፋው ሰው እግዚአብሔር ግድ የሚለው አምላክ መሆኑ ከፍርድ ይልቅ ምህረትን የሚወድ አምላክ መሆኑ እንመለከታለን መጽሐፍ ቅዱሳችንን ስናንብ። ስለዚህ ማንን እልካለሁ፣ ማንስ ይሄድልኛል፣ ማንስ ይሄድልናል? የሚለውን ድምፅ ስንሰማ በህይወታችን ዛሬ እንደ ኢሳይያስ እንደዚህ አይነት ጥያቄ ብንጠየቅ ምን አይነት ምላሽ ነው ያላችሁ? ምን አይነት ምላሽ ነው ያላችሁ? ኢሳይያስ የጠየቀው ሰው አይደለም፣ የጠየቀው አምላክ ነው። አምላክ መሆኑ ብቻ ደግሞ ሳይሆን አምላክ በሙላት በክብሩ ተገልጦ ነው ያየው። ስለዚህ ዝም ሊል አልቻለም። ምላሽ ላይሰጥ፣ ዝም ሊል አልቻለም ኢሳይያስ። ስለዚህ ዝም ሊል አላስቻለኝም፣ እንዲያውም ሌላ ሰው ፍለጋ አትሄድም፣ እኔው ምን አረጋለሁ እላካለውና እኔን ላከኝ ሲል ኢሳይያስ ለእግዚአብሔር ለተገለጠለት አምላክ ለቅዱሱ አምላክ በዙፋኑ ላለው አምላክ ምላሽን ሲሰጥ እንመለከታለን። ስለዚህ የብሉ ኪዳን ተመሳሳይ ሀሳብ ወደ አዲስ ኪዳንም ደግሞ ስንመጣ እንዲሁ በአዲስ ኪዳን ላይ እንመለከታለን። ጌታ ኢየሱስ ክርስቶስ ሰላሳ ሶስት አመት ተኩል በምድር ላይ ሲመላለስ በጣም የሚገርመው ነገር እኔ እንደኛ ዘመን ምናልባት መሪዎች ወይ ደግሞ መንፈሳዊ መሪዎች ማለት ቄሶችና ፓስተሮች የሆነ ቢሮ ይዞ ምናምን እዛ ቁጭ ብሎ ጊዜውን የሚያሳልፍ አይነት መሪ ወይ ደሞ ረኛ አልነበረም። ኢየሱስ ክርስቶስን በአራቱ ወንጌላት በጣም ስንመለከት ወደ እብዶች መንደር ይሄዳል። ወደ ዘማ ወዘማውያን ወይ ደግሞ በዝሙት ወደ ተያዙ ሰዎች መንደር ይሄዳል ወደ ኃጢአተኞች ማለት ነው ወደ ቀራጮች መንገድ ይሄዳል። በሰዎች በህብረተሰቡ መካከል ስለ ኃጢአታቸው ወደ ተጠሉት ማለት ነው ይሄዳል። እነሱን ይሰብካቸዋል፣ ነጻ ያወጣቸዋል፣ ገንዘብ አድርጎ ወደ መንግስቱ ሲመልሳቸው እንመለከታለን። ጥቂቱን እንኳን ብንመለከት ወደ ገርጌሴኖን ከተማ ሲመለከት ሲገባ በጣም በመቃብር አካባቢ የሚኖር ከልጅነት ጀምሮ እስከ ዕውቀት በእብደት መንፈስ የተያዘን ሰው ትዝ ይላችኋል፣ አይደል? ሌጊዮን ደግሞ አለቃ ወይ ደግሞ ሺህ መንፈስ በውስጡ ያደረ ሰው እንደማለት ነው። ሌጊዮን ማለት በውስጡ ያለውን ሲያወጣና ኢየሱስ ክርስቶስን ሊከተል ሲፈልገው፣ ኖ ኖ፣ አትከተለኝ፣ አሁን ግን እልክሃለሁ፣ ሂድና ይህንን ነፃ ያወጣህን ወንጌል ስበክ ብሎ ሲልከው ምን ታውቃላችሁ ሳምራውያንና እንደገናም ደግሞ እስራኤላውያን፣ ሳምራውያን ከአሞናውያን ጋር የተደባለቁ ሕዝቦች ስለሆኑ ብዙ ጊዜ በእስራኤላውያን ዘንድ ይናቃሉ። እኛ ንጹህ አይሁዳውያን ነን ብሎ ስለሚያስቡ። ስለዚህ አንድ ቀን ግን ኢየሱስ ክርስቶስ በሰማርያ ማለፍ ግድ ሆነበት ይላል። እንዲያውም በቀኑ በቀትሩ ቀን ላይ ሄደ። ከዛ በኋላ ያቺን ሳምራዊት ሴት ከእሷ ጋር ሲነጋገር ደቀ መዛሙርቱ ከተማ ሄደው እንጀራ ለማምጣት ሲመለሱ ከሴት ጋር ቁጭ ብለው አይዩት፣ አይደል መጽሐፍ ቅዱስ ሲናገር? ምናልባት በሌላ ቴንሽን ተያዙና፣ ኖ ኖ ኖ ኖ። ኢየሱስ ክርስቶስ ግን እንዴት አድርጎ ህይወቷን እንደቀየረና ሙሉ ሰማርያን የሚሸፍን የወንጌል ስርጭት በአንድ ሴተኛ አዳሪ ከተማዋን እንዴት እንደቀየረ እንመለከታለን። እና እግዚአብሔር በልጁም በክርስቶስ ኢየሱስ ራሱ የገለጠው ሰው የጠፋው ሊፈልግ እንደመጣ ነው። እዚህ ላቸዋል አደለ ማቴዎስ ወንጌል ላይ ስለ ዘኬዎስ ወደ ዘኬዎስ ቤት ኢየሱስ ክርስቶስ ሊገባ በወደደ ጊዜ ኖ ኖ ኖ ኖ። ይሄ ሰው ይሄ ምን ቀራጭና ኃጢአተኛ እንደሆነ ባወቀ ቢሆን ኖሮ ወደዚህ ቤት ምን አይሆንም ነበረ፣ አይገባም ነበረ። ነገር ግን ኢየሱስ ክርስቶስ የልባቸውን ማጉረምረም አይቶ፣ ልክ ስምዖን ውስጥ እንደነበረው ማጉረምረም ማለት ነው። ወደ ስምዖን ቤት ገባ። ስምዖንም ልክ እንዳል ቀራጭ ነው አደለ? ስለዚህ ኖ ኖ ኖ ኖ፣ አሁን ዘኪዎስ እናንተ ቀራጭና ኃጢያተኛ መሆኑን ነው የምትመለከቱት። ነገር ግን የኔ ተልእኮ አንድ ነው። የሰው ልጅ የጠፋውን ሊፈልግና ሊያድን ምን ብሏል? እስኪ መጥቷል በሉ አንድ ላይ እግዚአብሔር የተመሰገነ ይሁን። ስለዚህ የሰው ልጅ ወደ ኃጢያተኞች የሚመጣው ለኃጢያተኞች መድኃኒት ሊሆን ስለመጣ ሊፈልግ መጣ። ከመጽሐፍ ቅዱሳችን ጥቂት የሆነ ነገር እንመለከትና ቀጥታ ወደ ጸሎት ትገባለሁኝ። ከዚሁ ክፍል ጋር ተያይዞ ከዚህ ክፍል ጋራ ተያይዞ የሉቃስ ወንጌል ምዕራፍ 10 ላይ ኢየሱስ ክርስቶስ ሰባ ሁለቱን ሾመ ይላል። ሰባዎቹን በሾመ ጊዜ ሁለት ሁለት አድርጎ ላካቸው ይላል። ስለዚህ በከተማ ሁሉ ፊት ምን አረጋቸው? ላካቸው። እንግዲህ አሁን ሶስት ጥቅስ አንብቤ ያለው ካነበብኩት ጥቅስ 3ቱም ላካቸው ላካቸው ላካቸው የሚል ሀሳብ ያለው ነው። እዚህ ጋራም እንደዚህ ብሎ ላካቸው ይላል። ከላካቸው በኋላ አላቸውም ብሎ ዶክተሩ ሉቃስ ይዘግባል። መከሩስ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ የመኸሩ ጌታ ለመከሩ ሰራተኞችን እንዲልክ ምን አድርጉት? ለምኑት ብሎ ይናገራል። መከሩ በጣም ብዙ ነው አደለ? ነገር ግን ከመኸሩ ጋራ ሪላቲቭሊ ሲነጻጸር ሰራተኞች ደግሞ ምንድን ናቸው? ጥቂቶች ናቸው። ያ ማለት ምንድን ነው? መልእክተኞች ጥቂቶች ናቸው፣ ወይ ደግሞ ኃጢአተኞች እጅግ ብዙ ናቸው። ሚፈለጉት በጣም ብዙ ናቸው። ስለዚህ እንደዚህ ያለ የመህሩ ጌታ እናንተን ሁለት ሁለት አርጌ መላኬን ብቻ ሳይሆን ገና ከናንተ በኋላም የሚላኩ አሉና ሐሳቡ እንደዛ ነው። ስለዚህ የመህሩ ጌታ ሰራተኞችን እንዲያስነሳ እንዲልክ ምን አድርጉ ለምኑ ብሎ ይናገራል። እኔና ለእናንተ እግዚአብሔር ዛሬ በቤተ ክርስቲያን ውስጥ የምናደርጋቸውን ፕሮግራሞች ስናስብ ሰዎችን መጋበዝ በጣም መልካም ነገር ሆኖ ሳለ መጋበዝ ላይ ያተኮረ የወንጌል ተልእኮ ግን ውጤታማ ኑ ላይ ያተኮረ የወንጌል ስርጭት ወይ ደግሞ የወንጌል አገልግሎት ግን ፍሬያማ አያደርግም። ይህንን ቅዱስ ወንጌል በጣም ስንመለከት ይሄ ቅዱስ ወንጌል በጣም ለብዙዎች ለመድረስ መልእክተኞችን ይፈልጋል። የሚሄዱ እግሮችን ይፈልጋል። የሚናገሩ አንደበቶችን ይፈልጋል። እሱም ረዥም፣ አጭር፣ ቀጭን፣ ወፍራም፣ የተማረ ያልተማረ ሳይሆን ይሄን ልቡን ለእግዚአብሔር እየሰጠውንና ለዚህ ወንጌል የቀናውን ስለሚጠፉትና ስለሚታረዱት ሰዎች ግድ የሚለውን ይፈልጋል። ይሄ ወንጌል የሚገርም ነገር ይፈልጋል። በአካባቢያችን በዙሪያችን እስኪ ዝም ብላችሁ ተመልከቱ። መሄድ ማለት የሆነ ቻይና፣ አውሮፓ፣ አሜሪካ የሆነ ምናምን ላይሆን ይችላል። በእኛ አውድና በእኛ ኮንቴክስት ነገር ግን ተማሪዎች በትምህርት ቤት፣ ሰራተኞች በስራ ቦታችን፣ ነጋዴዎች በንግድ አካባቢ፣ ስንቶቻችንን በቀን ውስጥ ቢያንስ አንድ ጊዜ ስለ ክርስቶስ መዳን አንደበታችን የሚናገረው? ፖይንቱ እሱ ጋር ነው ያለው። ስንቶቻችን ነው እኛ ያጣጣምነውን ህይወትና ኑሮ ለሌሎች ለማካፈል መንፈሳዊ ቅናት ከውስጣችን የሚጨረጨረው? ገብቷችኋል? ትልቁ ነገር ይሄ ነው። የዛሬ የዛሬ መስከረም ወር አካባቢ መስከረም ወር የዛሬ የባለፈው መስከረም ወር ማለት ነው። ፕሪዝን ሚኒስትሪ ወደዚህ ሄድን፣ ወደ ሸገር ሲቲ ፕሪዝን ሚኒስትሪ እና ትዝ ይላችሁ እንደሆነ አይ ቲንክ አሁን አልመታልፎታል ሁለት ህጻናትን አፍና ያገደለች አንድ የቤት ሰራተኛ እና እሷን እዛ አገኘ እና አወራናት ተጫወትን። ከዛ በኋላ ብዙ ነገር ተያዝን። ፋይናሊ ግን መንፈሱ ጮሆ ወጣ። የገደልኳት እኔ ነኝ አለ እና ልጆቹን የገደልኩት እኔ ነኝ አለ። ማኒፌስት ሲያደርግ ማለት ነው። ያስፔሉት ነፃ ከወጣች በኋላ የምትናገረው ንግግር ፈጽሞ የተለየ ንግግር ነው ማለት በራሷ ያልሆነ ነገር ግን እሷን ተጠቅመው የሆነ ኃይል ለመግደል እንደተጠቀመባት እና ነፃ ወጣች። እዛም አካባቢ የነበሩ አገልጋዮች ነበሩ። በደንብ አንድ ላይ በደንብ ጸለይንላት፣ ምላት ጌታ ኢየሱስን እንደ ግል አዳኟ አድርጋ ተቀበለች። ስንሄድ ከኛ ጋር አብሮ የሚሰራ የእግዚአብሔር እጅ አለ። ገብቷችኋል ማለት እግዚአብሔር ሂዱ ሲለን ዝም ብሎ አይደለም ሂዱ የሚልን ለማለት እየፈለግኩ ነው ያለሁት ሂዱ ሲለን እግዚአብሔር ከኛ ጋር እንዳለ ጭምር እንድናስብ ያስፈልጋል። ማቴዎስ 28 18 መጨረሻ አካባቢ ላይ ሄዳችሁ ስታነቡ፣ እንግዲህ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ አለና፣ ከዛ በኋላ መጨረሻ ላይ ሄዳችሁ ስትመለከቱ፣ እኔ እስከ ዓለም ፍጻሜ ድረስ ምንድን ነኝ? ከናንተ ጋር ነኝ። ማለት እግዚአብሔር ከናንተ ጋራ እንዲሆን ከፈለጋችሁ፣ ወይ እግዚአብሔር ከኛ ጋራ እንዲሆን ከፈለግን እግዚአብሔር ከኛ ጋር እንዲሆን በጣም የምናረጋግጥበትና ትልቁ መስክና ሜዳ ወንጌል ነው። ወንጌል ነው። ወንጌል ነው። ስለ ወንጌል ለመላክ ልባችሁ ዝግጁ ነው? የኖራችሁለት የምትሞቱለት ወንጌል በህይወታችሁ ውስጥ በእኛ ዘመን ስፍራ አለው? አንድ ነገር ላንብብ በጣም በድልቤ ስለመጣ የማርቆስ ወንጌል ላይ ልውሰዳችሁ። የማርቆስ ወንጌል ምዕራፍ አስራ ስድስት ላይ እግዚአብሔርን ቃል እናመጣለን። አንድ ተሽ ያደረገኝ ወይ ደግሞ ይነካኝ አንድ ቃል አለ እንደዚህ የሚል ቁጥር ቁጥር አስራ ስድስት ቁጥር ቁጥር ስምንት ወረድ ብዬ አንብበው ከእነርሱም ጋር ያዘዛቸውን ለጴጥሮስና ከእርሱ ጋር ላሉት በአጭሩ ተናገሩ ተናገሩ። ከእነዚህም በኋላ ኢየሱስ ራሱ ይላል። ኢየሱስ ራሱ፣ ሃሌሉያ፣ ክብር ለእግዚአብሔር ይሆኑ። ኢየሱስ ራሱ ለዘላለም ድነት የሆነውን የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫ እስከ መጥለቂያ በእጃቸው ላከ፣ ሰደደ። የትኛው ቅዱሱን ወንጌል ስኬት ስኬት እስከ ምድር ዳርቻ ድረስ ምን አደረገ? በጃቸው ላከ። እንግዲህ ኢየሱስ ክርስቶስ ከሞት ከተነሳ በኋላ የመጀመሪያው ምዕራፍ ነው ይሄኛው ምዕራፍ ልክ ኢየሱስ ከሞት ሲነሳ ግን ከሞት መነሳቱን ሰለብሬት ሲያደርጉ ደቀ መዛሙርቱ ኖ፣ አሁን ሽርጉድ የምትሉበት ደስታችሁንና ዝማሪያችሁን የምትደልቁበት ሳይሆን አንድ የቤት ስራ እንሰጣቸዋለሁ ይሄም የቤት ስራ ከፀሐይ መውጫ እስከ መጥለቂያ ይሄንን ቅዱሱን ወንጌል በእጃችሁ እልካለሁ። ስለዚህ ሂዱ ለፍጥረት ሁሉ ይሄንን ወንጌል ስበኩ። ታጥቷል። ገና ከሞት የተነሳው ኢየሱስ ክርስቶስን ፊቱን እያሉ እየተገረሙ እየተደለቁ ትንሣኤውን ገና ሳይደመሙ ሳይጨርሱ ከሞት መነሳቱን ገና በቃ የሆነ ሳይበርድላቸው መገረማቸው ኢየሱስ ክርስቶስ ግን እንደዚህ አላቸው እነርሱም ወተው ይላል በየስፍራው ሁሉ ሃሌሉያ ሰበኩ ጌታም ከነርሱ ጋር ይሰራ ነበር በሚከተሉትን ምልክቶች ቃሉን ያጸና ነበር ከማን ጋር ከሚሄዱት ጋር እነሱ ሄዱ ሰበኩ እግዚአብሔርም ከነርሱ ጋር አነ ነበረ የሚለውን አማርኛ እግዚአብሔርን በሚከተሉት ድንቅና ተአምራት ቃሉ ምን ያደርግላቸው ነበር? ያጸናላቸው ነበር። እግዚአብሔር በሕይወታችን ዘመን ሳለን እንድናደርግለት የሚፈልገው ትልቁ ነገር ሚሽኑ እንደ ክርስቲያን ነው እያወራው ያለሁት ምንድን ነው ብላችሁ ብታስቡ፣ ስለዚህ ወንጌል የሚሄዱለትን እግሮች እግዚአብሔር ስለዚህ ነው ጌታ ኢየሱስ በሰዎች ሁሉ ፊት ስለ እኔ የሚመሰክርልኝ እኔ በአባቴ ፊት መሰክርለታለሁ። በሰዎች ሁሉ ፊት የሚክደኝ እኔ በአባቴ ፊት እና አሁን ያለንበት ወቅት ደግሞ በጣም ዲማንድ ያደርጋል። ስንቶቻችሁ ይህን ታስባላችሁ? አሁን ያለንበት ወቅት በጣም ብዙ በጨለማ በሰንሰለት ውስጥ የታሰሩ የኃጢአት እስረኞች የኃጢአት በግዞት ውስጥ ያሉ በጣም በሚሊዮን የሚቆጠሩ ሰዎች ባሉበት ዘመን ስንቶቻችን ስለዚህ ወንጌል በየቀኑ ሞት በየቀኑ መገደል የምናወራ የምንሰማበት አገር ላይ የኖርን ነገር ግን ዜናውን በሰማን ልክ በቃ ተረሳ። ሁለት መቶ ሰው ሞተ፣ መቶ ሰው ሞተ ን የሚለውን እሰማለን ግን ያን ያህል ብዙ ሾክ ያያረገንም ማለት ያን ያህል ስትራይክ የሚያረገን ነገር የለም አይደለ ማለት ሞት በጣም የቀለለ አይነት ነገር ስለመሰለ በእኛ ማለት አሁን እያወራ ያለው ስለ ስጋ ሞት ነው ነገር ግን እያወራው ለማውራት የምፈልገው ነገር ስንቶቹ ናቸው ይሄንን ጌታ አግኝተው የሞቱት አምልጠውን ይሆን ወይስ ወንጌልን ሰምተው ይሆን የሞቱት እሱን ለማለት ፈልጌ ነው እና ጌታ ኢየሱስ ክርስቶስ እንደዚህ የሚል ሀሳብ አለው። ሂዱ ሂዱ። ቤተ ክርስቲያን ሰዎችን ወደ ጉባኤዋ የምትጋብዝ ብቻ ሳትሆን ሰዎችን ወደ እኔ እንዲያም ማለት አይደለ። ኢየሱስ ክርስቶስ እንግዲህ እኔ ወደ ተኩላዎች መካከል እንደ በጎች ምን እልካቸዋለሁ። ቻሌንጅ አለው ማለት ነው። መሄድ ዋጋ የሚያስከፍል ነገር አለው ማለት ነው። ስለ ሄዳችሁ ተሰሚነት ታገኛላችሁ ማለት አይደለም። ስለ ሄዳችሁ ትሰማላችሁ ማለት አይደለም። አለ የሚገዳድር አለ። ለመስማት የማይፈልግ ቢሆንም ግን እግዚአብሔር እንደዚህ አለ፣ ተኩላዎች ቢሆኑም እኔ ከእናንተ ጋር ነኝ። እንዲያውም እዛው መጽሐፍ ላይ ወረድ ብላችሁ ስታነቡ እባብና ጊንጡም ትረግጡ ዘንድ በጠላት ኃይል ሁሉ ላይ ምን ሰጠዋችሁ፣ ስልጣን ሰጠዋችሁ። የሚጎዳችሁ አንዳች እንኳን ምን አይሆንም፣ አይኖርም የወንጌል ስልጣን በህይወታችን እንዲገለጥ አጋንንቶች እንዲወጡ በሽተኞች እንዲፈወሱ ሰዎች ነጻ እንዲወጡ ትፈልጋላችሁ? እግዚአብሔርን ክንድና እጅ ለማየት ትልቁ ተርኒንግ ፖይንት ያለው ሰዎች ለወንጌል በሚወጡበት ሰዓት ላይ ነው። ምናልባት ከኛ ጋር የምታገለግሉ እዚህ ካላችሁ በጣም እግዚአብሔር አንዳንድ ጊዜ በጣም እገረማለሁ። ፋይናንስ እንኳን ሳይኖር ቀርቶን ነገር ግን ለአገልግሎት እናቅዳለን። የመጨረሻ ትሪፓችንን አስታውሳለሁ ወደ ምስራቅ ወለጋ ለመሄድ አስበን ስልሳ ሺህ ነበር የሚያስፈልገው። እንደ ነገ ልንጓዝ ዛሬ እጃችን ላይ ምንም አልነበረም፣ ነገር ግን ልንሄድ ነው። ኦልሞስት ዛሬ አሁን አንድ ሰዓት ተኩል ነው፣ ሀያ ጉዳይ ነው። አሁን ልክ ሁለት ሰዓት ድረስ ስልሳ ሺህ ሆኗል። እኛ ግን ስትሉ ጨርቅና እራፊን እንኳን በእጃቸው ተያዙ ያለው የእግዚአብሔር ሐሳብ በህይወታችን ፕሩቭ ሆኖ አገኘነው። እዛ ሄደን ምንን በላለን ምንን እንጠጣለን ብለን እንኳን አንዳንድ ጊዜ እናስባለን ሌላ ቦታም ስንሄድ። ነገር ግን አንዱ ምሳ ይጋብዛል፣ አንዱ ራት ይጋብዘናል፣ አንዱ ቁርስ ይጋብዛል። አንዳንዴ ይዘን የሄድነውን ብር እንኳን ይዘን ይዘን ስንመለስ እናየዋለን። እግዚአብሔር ከኛ ጋር ነው። እሱ ብቻ አይደለም ተሸክሟቸው ሰዎች ይመጣሉ። ህመምተኞችን ነው እያልኩ ያለሁት። ነገር ግን አልጋቸውን ጥሎ ተነስተው በግራቸው ይሄዳሉ። በአይናችን የምናየው የማይሰማ ጆሮ፣ የማያይ አይን ሲሰራ፣ አንገት ላይ፣ ፊት ላይ፣ ሆድ ላይ እጢ ሲሟሽ ገብቷቸዋል። አጋንቶች ከሰዎች ሲወጡ፣ ነፍሰ ገዳይ መንፈስ እየጮኸ ሲወጣ ይሄ የድራግ የአሽሽ መንፈስ ሲወጣ ከሰዎች ይሄ የኮኬን የስድስት ስልሳ ስድስት መንፈስ ከሰዎች ጮሆ ሲወጣ፣ ምናልባት ከኛ ጋር ትራብል ያደረጋችሁ ክርስቲያኖች ከሆናችሁ እና በጣም እግዚአብሔር በሙላት ሲሰራ በትንሹ በአይናችን አይተናል እና ማርቆስ አስራ ስድስት በእኛ ህይወት ላይ በደንብ አይተነዋል እና እግዚአብሔር ምን አላቸው? እኔ እናንተ ውጡ እንጂ ቃሌን በድንቅና በተአምራት በህይወታችሁ ላይ ምን አረጋለሁ? አጸናለሁ። እግዚአብሔር በእኛ እንዲሰራ እንፈልጋለን የእግዚአብሔር እጆች መሆን እንፈልጋለን መልክተኞች መሆን እንፈልጋለን ወዳጆች ሆይ አንድ ነገር በጣም ወቁ እኛ እዚህ ተሰባስበን የሆነ ነገር ሆነን ነው የምንወጣው የሆነ ጉባኤ ግን አለ የሆነ ነገር በተሰበስበው ወይ ደግሞ የሆነ ነገር ጉባኤ አድርጎ በወጣ ቁጥር ኢኮኖሚውን የሚያስጨንቅ ፖለቲካውን የሚያስጨንቅ ማህበረሰቡን የሚያስጨንቅ የሆነ ስፒሪት አገሩ ላይ የሚዘራ አውጥታችኋል በተለያየ መንገድና በተለያየ አቅጣጫ እኛ በሄድንበት ፍጥነት ሳይሆን ከኛ ፍጥነት እጥፍ በጣም የሚሮጥ የጨለማ ጉልበት አለ። በጣም አለ። በጣም ባታምኑ እጅግ በጣም አለ። ስለዚህ የቱ ጋር ነው እኛ ስፍራ ዛሬ ደግሜ ልበለው፣ መሰባሰባችን ሰዎችን ለፕሮግራም መጋበዛችን አሁን ወንድማችን ክብሽ እንዳለው ሳምንታዊ ፕሮግራም መነጋገራችን መልካም ሆኖ ሳለ ሳምንታዊ ፕሮግራማችንን ከመናገራችን ጋር ተያይዞ ነገር ግን ወደ ጠፉት በጎች መሄድ ወደ ታሰሩት ወደ ግዞት ቤት ወዳሉት መሄድ ስንቶቻችን እናፍቃለን? የዛሬ ሳምንት ወጥተን ነበር ለምስክርነት እዚህ ፒያስ አካባቢ አጋጣሚ ከመሰክርንላቸው ሰው ውስጥ አንዱ ሙስሊም ነበር። በጣም ብዙ ካወራን በኋላ የነካኝ ያወራኝ ቃል በጣም ነክቶ እስጠኝና ሌላ ጊዜ ታወራኛለህ ብሎ ተለያየ። ከተለያየም በኋላ እኔ ቀድሜው ይሆ ነበርና የመጣሁት ከኋላ ላይ ተከትሎ እየጨነቀኝ ነው፣ እንድትጸልይልኝ ይፈልጋለሁ አለ። ጠራሁት፣ ምስክርነት አስገባሁት፣ ይዤ ልክ ጸልይለት፣ የጭንቀት መንፈስ ጮኸ ወጣ። ማለት ሰዎች ስለብሰው ስለወጡ ማለት አጊጠው ስለወጡ ሰላም ብዙ ጭንቀት በውስጣቸው ይዘው የሚወጡ በብዙ ፍርሃት በብዙ ተስፋ መቁረጥ የሚመላለሱ ሰዎች አሉ። አንድ ጊዜ አዋሽ ባንክ ገባው ቅርብ ጊዜ እና እግዚአብሔር መንፈስ ነገረኝ፣ ይቺ ሴት ምላጭ ይዛለች አለ ወደ ተጠጋዋትና ሰላም አልኳት። የክርስቶስ ሰላም ያስፈልግሻል እየመሰከርኩባት ቦርሳሽ ውስጥ ምላጭ ይዘሻል፣ ከደቂቃዎች በኋላ ራሴን ልትቆራርጭ ነው ይለኛል እግዚአብሔር መንፈስ። አዎ ብላ ወዲያው በሁለት ምንጮቿ ግንባር ፈሰሰች። እኔ መኪና ይዣለሁ፣ ልጸልይ ይሻላት መኪና ውስጥ ወስጄ ጸልይላት፣ መስክር የላት ቄራ አካባቢ ነው የምትኖረው። ከዛ በኋላ እዛ አካባቢ ካሉ ፓስተሮች ጋር አትኖርም። ሁላችሁ እየፈለግኩ ነው ያለሁት። ማለት የመጨረሻ መጨረሻ ዘመን ላይ ካለን ይህ የመጨረሻው ክብርና የመጨረሻው የወንጌል ችቦ በእኛ ሊቀጣጠል ይገባል። እዚህ ብዙ ወጣቶች አለን አደለ? በጣም መሮጥ የምንችል። ስንቶቻችን ግን ስለሚጠፉ ሰዎች ግድ ይለናል? ስንቶቻችን ግን ስላልዳሙ ሰዎች ግድ ይለናል? ማለት ማንን እልካለሁ፣ ማንስ ይሄድልናል የሚለው ድምጽ ስንቶቻችን ይሰማናል? ፔንፉል የሆነ ድምጽ ይመስለኛል አምላክ ሆኖ በጣም አሁን ሰባት ነጥብ ምናምን ቢሊየን ህዝብ ኦልሞስ ወደ ስምንት ቢሊየን የዓለም ህዝብ እያለ ከዚህ ሁሉ መካከል ግን ሰው ያጣ የሚመስል ይሰማን ይሆን? እግዚአብሔር እንደዚህ ይላል። ኮቴያችን እንደ ፈረስ ብዙዎች ኮቴ ሊያረግ እግዚአብሔር በማስፈራቱና በማንኩራፋቱ ድምፅ ከፊታችን ወቶ ሊሠራ ሰው ይፈልጋል። ሰው ይፈልጋል። ከእኛ የሚፈለገው መናገር ብቻ ነው። እንዴት እንደምንናገር እንኳን አናውቅም። ነገር ግን መንፈስ እንዴት እንደሚያናግረን ፊልዱ ላይ እናውቃለን። የሙያ አይደለም። ስንወጣ ከእኛ ጋር እግዚአብሔር እንዴት እንደሚሠራ ፕራክቲካሊ ማየት እንችላለን። ስለዚህ ላደፋፍራችሁ እፈልጋለሁ። ቤታችሁ ካለው ሰው ጎረቤታችሁ ካለው ሰው በጣም ክሎስድ ከሆናችሁ ሰዎች ጋር ወንጌል ካልሰሙ ሰዎች ጋር ስንቶቻችንን እንቀናለን። በዚች ቤተ ክርስቲያን እነዚህ ተደርድረው የተቀመጡ ወንበሮች ገብቷችኋል አደለ? አራት ኪሎና አምስት ኪሎ ብትዞሩ እኮ የጫት ቤት የአረቄ ቤት ምናምን እኮ ነው ዙሪያችንን የሞሉት። ቢሆንስ ዞራችሁ እኛ ለምስክርነት እንወጣለን? ብሎ በቃ መኪናቸውን ፓርክ ያርጋሉ። አንድ መኪና ውስጥ አራት፣ አምስት፣ ስድስት ሆኖ ጫት፣ ሲጋራ፣ መጠጥ ምናምን ገብቷቸው አጠገባቸው፣ በዚህ በኩል ማተውት የሚሰማውን ጉድ የሚታየውን ጉድ። ግን ቤተ ክርስቲያን እዚህ መሀል አለች፣ ወንጌል እዚህ መሀል አለ። ነገር ግን ብርሃኗ ከእንቅብ በታች የሆነባት ቤተ ክርስቲያን እንደማለት ነው። እግዚአብሔር ያስነሳን መሄድ ይሁንልን። እስኪ በጣም በትህትና እኔ ላከኝ በሉ። እስኪ አስር ደቂቃ አለን።